የሆነ አገልጋይ መሲህ ነው ብለሃል እና እንደዛም ደግሞ ቪዲዮ ተሰርቶ ባይቻለው እና አገልጋዩ ማን ነው? እንዴት ነው መሲህ ሲሆነ ውስጥ ነገር። ከዚህች ጥያቄ በኋላ ምንም አይነት የሃይማኖት ጥያቄ እንዳጠይቀኝ፣ ምክንያቱም እኔ እንዳልኩ ነጋዴ ነኝ። የሃይማኖትን ነገር ለሃይማኖተኛ ሰዎች ብንተው እናንተ ማለት ነው ደስ ይለኛል። ግን ይመለከታል። አንተም እኮ ደስ ይለኛል። መሰረተ ቃል የአርነት ድምፅ ቸርች እዛ ነበር። ከዛም ደግሞ ካገለግል ነበር የሚል ነው መረጃ የደረሰኝ በድፍረት እ ውድ ስጦታ ይስጠኝ ብሎ ስም ይጠራል። ተንተናዎች ውድ ስጦታ ይስጠኝ የለም ይላል ኢትዮጵያ ውስጥ የምትቀበለው አገልጋይ ስትመጣ እኔ ኢትዮጵያ ውስጥ ማልቀበለው አገልጋይ የለም፣ ምናልባት ከአንተ ውጭ። በነገራችን ላይ ያንን ያለ አካል ስራ ሰርቶ ያውቃል እንዴ? እኛውም ሰርተን እንዳልኮ አንተ ነጋዴ ብለን ይጠራህል። ነግጄ ነገብ ትገዛሉ። በጣም ነው ምኮረው። ነገር ግን ቁጭ ብለ አስራት ሰብስበ መባ ሰብስበ አጠረቃቅመ፣ በምን ሞራል ነው አንተ? እንዴት አህያን እንዳን ይመት? አህያ የሚነዳው ሰውዬ በገዛው ገንዘብ ነው። ነውግ መባ አስራት እኮ ተሰብስቦ ለቤተክርስቲያን ነው ለአገልጋዩ ሚተ ለምን ሌላ ሚስጥር ውስጥ አስገባኝ ያለ ለምን ሌላ እውነታ ስለሆነ ነው። አይ በቃ ከዚህ በላይ ማውራት አልፈልግም ነው ያቺን ቸርችን ያለቃትም፣ ሻሸመኔ እንደዛ የሚባል ቸርች የለም። እኔ ምክንያቱም ማላቀው ቸርች የለም ሻሸመኔ ላይ ሁሉንም በሚባል ሰሞኑ እኮ በጣም ብዙ ቪዲዮዎች ባህራል ወጥተዋል። ቤት እንጂ አህያን እንዳላችሁ ወይ የሚል ማንም ሰው በእኔ ህይወት ላይ በእኛ አገልግሎት ላይ የማንም እጅ የለበችም። እግዚአብሔር ብቻውን ይረዳን ይላሉ። ይሄ አካል ሴት ይደፍራል፣ ህዝብን ያሸማቅቃል ከብቶቻቸውን እያረደ ይበላል ያስቃያቸዋል ልጆችን ያስራል ስለቻችተው ነው አሁን ያለ መድረክ ስላገኘ ብቻ ታች ያሉ ማህበረሰቦችን መንካት አግባብ አይደለም ምንም አሁን አንተ ለምሳሌ አገልጋዮችን ብትረዳኮ እግዚአብሔር ከረዳህ ነገር ላይ መረዳት ግዴታ ነው በምሰሙ ልክ ስማርት ሰው ያ በጣም ስማርት ህዝብን ያለው ያው ፊትህን ያውና ከሌላ ቦታ እንደመጣ ያውቃሉ ያኛው አካል ካለ ስጋ በሊታ ሊበላ ይችላል እኮ ምን ችግር እውነት እኮ ነው። ታዲያ አንድ አገልጋይ አህያ እንዳንዴ ታ ቪኤት እንዳንጂ ከተቻለም ደግሞ ከፍ ያለ እንደውም እኮ ወደፊት እኮ አውሮፕላን እገዛለሁ ምን አረጋለሁ የሚሉም አገልጋዮች እኮ እኔና ዮናታን የተለየ ቀረቤታ የሚለ አህያ የሚነዳ ማህበረሰብ ነው ሰጥቷቸው አገዟቸው። ቪኤት የገዙት አልኮል በቃ በቂ እኮ ነው። ከዚህ በላይ ሄደለ ለምን ሌላ ነገር ትኮተኮተኛል? ግን ደስ ይለኝ ነበር። አቤላ ቡና እኮ ንፋስ እኮ ይሄ እያዛለው እንደዚህ ንፋስ ነው። አንተም ብትሆን አገልጋይ ነኝ ስላልክ ይሄን ሀሳብ ካለ አህያ የሚነዱ ሰዎች ያመጡትን ገንዘብ ነው ቪኤት መተነዳበት ከእግዚአር የተሰጠን ከመሲሁ የተሰጠን አገልጋይ ነው እንጂ ያልኩት። ዮናታን አክሊሉ መሲህ ነው በትክክል አይተናል። እሱ ከንሳ አይቀር ለምናጠይቀውም ምንድነው ስጋት አለበት ወይ ብሎ ስለጠይቁ። ስለ አዲስ አበባ ለማውራት ቃላት ያጥረኛ፣ በጣም ቃላት ያጥረኛል። አዲስ አበባ እኔ ዱባይ ሄጄ የማየት የመዝናናቱ ሕልም ነበረኝ። በፍጹም ገና አሁን አላርገው። አዲስ አበባ ለእኔ ዱባይ ነች። ውጭ ሀገር አሁን አያምረኝ። አዲስ አበባ ለእኔ ከምንም ነገር በላይ ነች። ምንም አይነት መሳሪያ ታጠቄ ላክ ቢቻል ግን መንግስት ቢያስታጥቀኝና ቢፈቀድ ስናይፐር ቢኖረኝ አልጠና ዲሽቃን ቢኖረኝ አልጠና። ጥሩ ስለሆነ መሳሪያ በጣም ነው ማደንቃት። ጀግና ሴት ነች በቃ እሷ እንደዚህ ሴት አድርጓት ሴትን ለማሳነስ ሳይሆን ሴት አድርጎ የሰራት ወንድ አድርጎ ቢሰራት ፈጣሪ ምን ልትሰራ ትችላለች? ለእኔ ጥያቄ ነው። በጣም ነው የሚደንቀኝ። አስፈላጊ ከሆነ መንግስት ካስታጠቀ ይጠቅመዋል ብሎ ከሰጠት ይዛለ። አሁን ላይ ግን መንግስትም አላስታጠቀኝም እኔም በግልታ። የዚህ ሁሉ ምንጭ ጠቅላይ ሚኒስትራችን ነው ብዬ አስባለሁ። ጌታቸው ረዳን ይደንቀኛል በጣም ጌታቸው ረዳን በእውነት ከአብይ ባልተናነሰ ለኢትዮጵያ አስፈላጊ ሰው